በታች ጌታ ነው፣ ከታች ምድር ጌታ ነው፣ በሲኦል ጌታ ነው ብለህ ብትመሰክር፣ እሱ የጌቶች ጌታ ነው። በትክክለኛ ትርጉም ኢየሱስ አምላክ ነህ ብለህ ብትመሰክር ነው። በሮም ጊዜ አምላክ ትውላች ታመን ስለነበር አምላክ ነው ብትል ነው። አሁን አለ የሰው እንዲድን ሁለት ነገር ያስፈልገዋል፣ በልቡ ማመን፣ በአፉ መመስከር በአፉ ያልመሰከረ ሰው ሊድን አይገባም። ሊድን አልተጻፈለትም፣ አይድንም። ዳስ ዋይ ብዙ ክርስቲያኖች በቸርች መጥተው ራሱ አስር አመት አድርገዋል። በልባቸው አምኖ ብቻ በህይወታቸው ለውጥ የለም፣ ገና የማዳን ስራ አልፈጸሙም። ምናልባት እዚህ ጉባኤ በአፋችሁ ያልመሰከራችሁ ሰዎች ገና እንዳልዳናችሁ እነግራችኋለሁ። እዚህ ጉባኤም ያላችሁ እየዘመርክም ሊሆን ይችላል፣ እያገለገልክም ሊሆን ይችላል የሁለት ነገር ካላሟላ ማዳን ብቁም አይደለም። በአብ ያልመሰከርክ ሰው ወይ በአባት በእናት ድሮ በሃይማኖት የተቀበልከው ወይ ዝም ብለህ የምትመላለስ ሰው በአብ ራሱ ያልመሰከርክ ኢየሱስ ጌታ መሆኑ ያላልክ የህይወት ለውጥ የሌለህ። ለዚህ ነው ሁለት ነገር በልብህ ወሩ በልብህ በልብህ በልብህ በልብህ ማመን ናምበር ዋን መጀመሪያ መጨረሻ ግን አይደለም። ሁለተኛ የሚቀረው ነገር ባአብ እግዚአብሔር አብን ይከታተላል። የምትናገረው ቃል ይከታተላል። ማን ማናነ ሙሉ እንዲሆን በክርስቶስ የተፈጸመ ስራ ስጋ እንዲለብስ መናገር አለበት። እስኪ መናገር አለበት። ወለ ተፈታ እስኪ መናገር አለበት። በሌላ አባባል በመንፈሳዊ ዓለም ስማችን በመዝገብ ይወስድ ጻፍ የሚመተነው ወይም ሰማችን ንጻፍ ከሚጠየቀው ጥያቄ የልብ ማመንና የአፍ ንግግር በአንድ ሲሆን ነው። አሜን። ያ ብሔር ወይ አንድ ደመት ይፈልጋል። ለምን ከዛ ምላለ ትድናለህ። ወይ ትድናለህ። ጻፏት በደንብ ትድናለህ። ከምን ነው ይሄ ትድናለህ የሚል ቃል ሶዞ ይለዋል። ኤስ ኦ ዘ ኦ ኦሪጂናል የግሪክ ቃል ያለው ቃራዙት ከኃጢአት ትድናለ። ብዙ ጊዜ ሰው ይሄ ትድናለ የሚል ቃል ከኃጢአት ብቻ የዘል ዓለም ህይወት እንደምታገኝ አርጎ ነው የወሰደው። መልኩጭ ግን ትክክል ነሱ አይደለም። ትድናለ፣ ከኃጢአት ትድናለ፣ ከመርገም ትድናለ፣ ከድህነት ትድናለ፣ ከጠላት ጉልበት ትድናለ፣ ከሰይጣን እጅ ትድናለ፣ ከተለያየ ስውር የቤተሰብ ፋሚሊ ጀኔሬሽናል ከርስ ትድናለ፣ ከማንኛውም ህይወት ያንጠለጠለው ነገር ትድናለህ። አንዳንድ ሰው አንዳንድ ሰው ትድናለ የሚል ቃል ለመጀመሪያ ጊዜ ይለኛል ጌታ ኢየሱስ ክርስቶስ ሲቀበል ድኛለሁ። በቃ ሚታይ ምንድን ነው መንግስተ ሰማይ? አንድ ብቻ መንግስተ ሰማይ ወይ ከኃጢአት ብቻ? መዝሙሩ ስ ነው ስብከቱ ስ ነው የምናምነው ከሀጢያት ለዳለን ብቻ። ይሄ በግሪክ ሶዞ የሚለው እንደሱ አይደለም። ትድናለህ እንደሱ አይደለም። ትድናለ ከማንኛውም ሰይጣን ያስቀመጠው ለአራት ሺህ ዓመት ኢየሱስ ከመስቀሉ በፊት ኢየሱስ ከሄደ በኋላ እስካሁን ለስድስት ሺህ ዓመት እያስቀመጠው የነበረ ኢየሱስ ሲመጣ አራት ሺህ ዓመት አድርጎ ነበር። ሰይጣን በሰዎች ህይወት ያስቀመጠው በሙሉ ከአዳም ጊዜ ጀምሮ መርገም በሙሉ በሰዎች ሕይወት ተጭኖ የነበረ በአንድ ነገር ብቻ ኢየሱስ ክርስቶስ በልብ ከሙታን ተነስተዋል ብለህ ካመንክ አለ በአፍ ጌታ ነው ብለህ ካመንክ ሙሉ በሙሉ ከነዚህ በሙሉ ትድን አለ። አሜን ነው ወይ? እስኪ ትድን አለ ባሎጫ ብላችሁ አንድ አማኝ ብሎ ጌታ ኢየሱስ ሲቀበል ሁለት ነገር ካደረገ፣ በልቡ ካመነ፣ በአፉ ከመሰከረ ማንኛውም መርገም የለውም፣ ድህነት የለውም። ጣዖት አምላኬ አይደለም። የምናፍት አሰራር አይሰለጥንም። መርገም የለውም። ፋሚሊ ከርስ የለውም። ጀነሬሽናል ከርስ የለውም። እያንዳንዱ ነው የምላችሁ። እራሜ ነው ወይ ተሰብረዋል። ተጨርሰዋል። በምን አንደበት የሚገልጸው የሱን በጎን።